ሰላም ጤና ይስጥልን፣ የተከበራችሁ የክንፋም መረጃ ቤተሰቦቻችን። ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማለን። ከወራት በፊት ጥያቄዎቻቸውን ይዘው ወደፊት በመምጣት ከፍተኛ ትኩረት አግኝተው የነበሩት የጤና ባለሙያዎች አልተፈቱም ያሏቸውን ጉዳዮች ይዘው ዳግም ጥያቄ ማሰማት መጀመራቸው የተነገረ ሲሆን የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬል መሰረት እንዲሆን ጠይቋል። ሙሉ መረጃውን አጠናቅረናል። ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆምንም ሲሉ ያስጠነቀቁ ሲሆን ጦርነት የለም ማለት የተኩስ ድምፅ አይሰማ ማለት አይደለም ብለዋል። ሙሉ የማብራሪያ ይዘቱን በዝርዝር ይዘንላችሁ ቀርበናል። የክንፋ መረጃ የዘውትር ታማኝ መረጃዎች በሰዓቱ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በምጫ እንድትከታተሉን እየጋበዝን ወደ ዝርዝር መረጃዎቻችንን አልፋለን። የጤና ባለሙያዎች የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬል መሰረት እንዲከፈል ጠየቁ። ከወራት በፊት ጥያቄዎቻቸውን ይዘው ወደፊት በመምጣት ከፍተኛ ትኩረት አግኝተው የነበሩት የጤና ባለሙያዎች አልተፈቱም ያሏቸውን ጉዳዮች ይዘው ማሰማት ጀምረዋል። የጤና ባለሙያዎቹ አሁን እያነሷቸው ያሉት ጥያቄዎች አዲሱ የደሞዝ ስኬል በሁሉም የጤና ተቋማትና ክልሎች በአስቸኳይ እንዲተገበር እንዲሁም የጤና ባለሙያ ደሞዝ በተለየ መልኩ ታይቶ በድጋሚ እንዲሻሻል የሚል ይገኝበታል። በተጨማሪም አዲሱ የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬልና መመሪያ መሰረት ከመስከረም አንድ ምሮ ታሳቢ ባደረገ መልኩ በአስቸኳይ በሁሉም የሀገሪቱ ክፍል ለሚገኙ ባለሙያዎች መክፈል እንዲጀምርና ነው በቀደመው ታስቦ የተከፈላቸው ቀሪው ታስቦ እንዲከፈላቸው ጥያቄ እያቀረቡ ይገኛሉ። የጥቅማ ጥቅም ማለትም የቤት የተጋላጭነት የሙያ የበረሃ አበል የትራንስፖርት ክፍያ ማሻሻያ በአስቸኳይ እንዲደረግ እንፈልጋለን ያሉት የጤና ባለሙያዎች ጥሪያቸውን በጤና ሚኒስቴር የማህበራዊ ሚዲያ ገጾች ላይ ለማስፈር ቢፈልጉም ሚኒስቴር መስሪያ ቤቱ የአስተያየት መስጫ ሳጥኑን እየቆለፈ እንደሚገኝ ይናገራሉ። እስካሁን እንደ አብርሃ ጅራ ሆስፒታል ያሉ ጥቂት ሆስፒታሎች በአዲሱ የትርፍ ሰዓት ክፍያ ዲዩቲ ፔመንት ስሌት ለመክፈል ማስታወቂያ ማውጣታቸው ቢታወቅም በርካቶቹ ግን በድሮ ስሌት ላይ እንደሚገኙ ታውቋል። የካቲት 12 ሆስፒታል በአዲሱ ደሞዝ ዲዩቲ አልከፍልም በማለቱ ከጤና ሚኒስቴር ደብዳቤ እንደተጻፈለት ታውቋል። ጤና ሚኒስቴር ደብዳቤ ማንጋጋት ብቻ ሳይሆን ተግባራዊነቱን ታች ወርዶ መከታተል የግዴታ ተልእኮ ሆኖ የክልል ጤና ቢሮዎችና የዞን ጤና መምሪያዎች ኃላፊዎች መፈተሽ አለባቸው። ባለሙያ በመንግስት እንዲማረር እያደረጉ ናቸው የሚሉት የጤና ባለሙያዎቹ ናቸው በአዋጅ የጸደቀን የዲዩቲ ክፍያ መመሪያ ተግባ ተግባራዊ አላደርግም የሚል አመራር ወይ የመንግስት ንቀት አለበት፣ አሊያም ጭር ሲል አልወድም ነው። የካልሆነ በስተቀር ደሞዝ ተሻሽሎ ከመመሪያ ውጪ ዲዩቲ በአሮጌው ደሞዝ የሚከፈልበት ምንም ምክንያት አይኖርም በማለት ድምጻቸውን እያሰሙ መሆናቸው ተመላክቷል። ውጊያው ከተነሳ ውጤቱ ግልጽ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ አስጠነቀቁም። ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣ ጠይቋል። ጠቅላይ ሚኒስትር አብይ በትናንትናው ዕለት ማክሰኞ ጥቅምት 18 ቀን 2018 በሕዝብ ተወካዮች ምክር ቤት የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም ከቀይ ባህርና በሻቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮችን አንስተዋል። አብይ ለእነዚህ ጥያቄዎች ምላሽ በሰጡበት የማብራሪያቸው ክፍል የጀመሩት ሁሉም ነገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። እነዚህ ሁለት ጉዳዮች የሚበየኑት ሀገራቱ ባላቸው መረጃና እውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ ሀገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉ ጠቅሰዋል። የኢትዮጵያን ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢርዕታዊ ኢፍትሀዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ ቢያንስ ይህንን መናገር አትከልክሉም ብለዋል። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። ይህ ርዕታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም ገልጸዋል። አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስገንዝበዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝበ ውሳኔ አስተላልፈው እንዳልሆነ ተናግረዋል። ማጣትን ቀይ ባህርን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም። እንዴት እንዳጣ ነው የሚያስረዳ አንድ ገጽ ወረቀት ማግኘት ማግኘት አልቻለም፣ ሲሉም ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጸዋል። አብይ አህመድ ወደ ስልጣን መጥተው ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህንን ጉዳይ ሲያነሱ እንደነበር ለምክር ቤቱ አስታውሰዋል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደው መንገድ እንደተጠረገ፣ ነገር ግን ጉዳዩ በታሰበው ልክ አለመሳካቱን አንስተዋል። መንገዱን ከጠገንን በኋላ ችግር አለብን፣ ወደ ቡተዳ ክሟላሉን አሁን አንዳንዶቹ ጸቡ በአንድ ሌሊት የሚመስለ አለ። እንደዚ አይደለም ታሪኩ ስለማንናገረው ነው ሲሉ በወቅቱ የተፈ እንደተፈጠረውን ጠቅሰዋል። ወደቡ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምንን ጀነሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰም። ይሄ ነገር ለካ ተስፋ የለውም የሚለው ያኔ ነው እየገባን ሲሉ ከዚህ ቀደም በይፋ ያልተነገረ እውነት ይፋ አድርገዋል። በወቅቱ የተከፈቱት የድንበር መንገዶች የተዘጉትም ወዲያው እንደነበር ጠቅሰዋል። በተጨማሪም በወቅቱ መንግስታቸው በራሱ ወጪ መስመር ቀጥሎ ለኤርትራ የኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄ ቆይና አስብበት የሚል ምላሽ መሰጠቱን አክለዋል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበር ያነሱት አብይ ይህ የሆነበት ምክንያት በግልጽ እንደማያውቁ አንስተዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈርለቆ የወጣው የትግራዩን ጦርነት ባስቆመው የፕሪቶሪያ ስምምነት ምክንያት ነው። ፕሪቶሪያ ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሀትም ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ ተነስቷል ሲሉ የኤርትራን መንግስት ወንጅለዋል። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰዋል። በፍጹም የውጊያ መሻት የለንም ሲሉ የትድምጡ ታቢይ ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪ አቅርበዋል። አሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈልገው ነገር የኢትዮጵያ ቀይ ባህር አክሰስ ጉዳይ አይቀሬ ስለሆነም የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ብለዋል። ዓለም አቀፉ ማህበረሰብ እናሸማግላችኋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆንም ጉዳዩ ብዙ የሚሄድ እንደማይመስላቸው ተናግረዋል። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣ ነው። ተፈጥሯዊ ሂደቱን ተከትሎ ይሄዳል ብለዋል አብይ። ኢትዮጵያ ቀይ ባህርን ያጣችው በ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋታል ግን አላስብም ብለዋል። በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ሲሉ ተደምጧል። አብይ በፓርላማ ማብራሪያቸው ለኤርትራ መንግስት ያሉትን ምልክት አስተላልፏል። ኤርትራ መንግስት በአገሪቱ ውስጥ ለሚገኙ ታጣቂ ቡድኖች ጥይት አስተላላፊ እንዳይሆን ጠይቋል። ኤርትራ መንግስት ወደ ኢትዮጵያ ህገወጥ የሰዎች ዝውውርን እንዲያቆምና አሜሪካ ተቀምጦ የሚሰራ የጥቁር ገበያ ምንዛሬ እንዲቀር ሲሉም ተናግረዋል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት አክለዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዚያ በኋላ እየየ አይሰራም። አሁኑኑ አለመጀመር ማለት ነው በማለት አስጠንቅቀዋል። ማንም አይሞትልህም። ሞራል ይሰጥሃል እንጂ አይሞትልህም። መጨረሻ የምትሞተው አንተነህ አያዋጣም ብለዋል። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያስቆመንም። ይሄ ግልጽ መሆን አለበት። ግልጽ ነው ውጤቱ። ወደዚያ እንዳንሄድ በኃላፊነት መስራት አስፈላጊ ይመስለኛል በማለት ተናግረዋል። አክለው ሚሊዮን ፐርሰንት እርግጠኛ ነ ኢትዮጵያ ተዘግታ ትኖርም ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። ጠቅላይ ሚኒስትር አብይ በትናንትናው የምክር ቤት ውሎ ማብራሪያ የሰጡበት ሌላኛው ጉዳይ ደም አፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት ያለበት ይዞታ ነው። ጠቅላይ ሚኒስትሩ ከዚህ ጋር የተያዘ የሰጡት ማብራሪያ የስምምነቱ አንዱ ፈራሚ የሆነውን ህወሀትን የተመለከቱ ወንጀሎችን ያዘለ ነው። የፕሪቶሪያ ስምምነትን በተመለከተ መሳሪያ መደበቅ፣ ማሰልጠን፣ ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል ነው። መሳሪያ ደብቆ ማስቀመጥ በኮንትሮባንድ ማስገባት በስምምነቱ ላይ የለም፣ ሲሉ የትግራይ ክልል አመራሮች ላይ ያነጣጠረ ውንጀላ ሰምቷል። ማንኛውም ከውጭ ሀገራት ጋር የሚደረግ ግንኙነት ማካሄድ ያለበት በፌዴራል መንግስት በኩል መሆኑን ያነሱታቢ እነሱ ከውጭ ሀገር መንግስት ጋር ምን እያደረጉ ነው? ሲሉ ውንጀላ አዘል ጥያቄ ለምክር ቤቱ አቅርበዋል። በኤርትራ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት ላይም መመለስ አለበት። ይህ የመንግስት ጽኑ አቋም ነው፣ ሲሉም ተናግረዋል። በአማራና በትግራይ ክልሎች የይገባኛል ጥያቄ ያለባቸውን አካባቢዎች በተመለከተ ራሱ ህገ መንግስት መንግስቱ ምላሽ አለው። በክልሎች መካከል ድንበር የለም፣ ወሰን ብቻ ነው ያለው ህገ መንግስቱ። ቀበሌ ግን አያሰምርም ያሉት አብይ የአከራካሪ አካባቢዎች ጉዳይ መወሰን ያለበት በህዝበ ውሳኔ መሆኑን አስምረውበታል። የወልቃይት ጥያቄ ልዩ አይደለም፣ ሁሉም ጋር ጥያቄ አለ ያሉት ጠቅላይ ሚኒስትሩ የወልቃይትም ይሁን በሌሎችም አካባቢዎች ያለው የይገባኛል ጥያቄ በሰላማዊ መንገድ መመለስ እንዳለበት ተናግሯል። ወልቃይት ከ25 እና 30 አመት ጎንደር ከነበረበት ወደ ትግራይ ተካሏል። ውጊያው ሲፈጠር ወደዚህ ተመልሷል ያሉት አብይ ጥያቄው በህዝበ ውሳኔ ካልተመለሰም አንደኛው ደግሞ ጉልበት ሲያገኝ ይወስደዋል ብለዋል። እስካሁን ለወልቃየት ፌዴራል መንግስት በጀት እየመደበ አይደለም ያሉት ጠቅላይ ሚኒስትሩ ይህ የሆነው ችግሩ ስላልተፈታ እንደሆነ በመጥቀስ በጀት አለመመደቡ ትክክል አይደለም ብለዋል። ከህውራት በኋላ እንደሚካሄድ የሚጠበቀውና ከወዲሁ በሀገሪቱ የተለያዩ አካባቢዎች ያሉ የጸጥታ ችግሮች የፈጠሩት ስጋት ያጠላበት የሰባተኛው አጠቃላይ ምርጫ ጉዳይ በጠቅላይ ሚኒስትሩ ማብራሪያ ላይ ተዳሷል። ጠቅላይ ሚኒስትሩ መንግስት አጠቃላይ ምርጫውን ለማከናወን መንግስት አቅም አለው ሲሉ ስለ ደህንነት ስጋቱ ማረጋገጫ ሰጥተዋል። እየተዋጋንም ምርጫ አካሄደናል ያሉት አብይ ምርጫው በተያዘለት የጊዜ ሰሌዳ እንደሚከናወን አስረግጠው ተናግረዋል። ያሸነፉ እንዲቀናችሁ ምኞቴ ነው ሲሉም ለተፎካካሪ ፓርቲዎች መልእክት አስተላልፈዋል። ጠቅልሎ የመውሰድ ፍላጎት እኛ ጋር የለም፣ ሁሉም ነገር በመደመር ነው የሚሆነው ሲሉም ተደምጠዋል። ከጸጥታና ደህንነት ጥያቄዎች ጋር በተያዘ መንግስታቸው ችግር አለብኝ ከሚል የትኛውም ሀይል ጋር እንደሚወያይ ጠቅላይ ሚኒስትሩ ጠቅሰዋል። ከዚህ ቀደም ከኦሮሞ ነጻነት ሰራዊት እንዲሁም ከትግራይ ሀይሎች ጋር ውይይቶች መደረጋቸውን አጣቅሰው የአማራው ሸኔ የኦሮሞም ሸኔ ተወያይቶ እየመጣውን ተቀብለናል ብለዋል። በቀጣይም ከታጣቂዎች ሀይሎች ጋር ንግግር ለማድረግ ዝግጁ መሆናቸውንም አስምረውበታል። ችግር ካለ እንደ ሀገር መክረን እንፍታም። ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም ብለዋል። ከብሔራዊ ውይይት ባሻገር ትብድ ያለው ለሚሉ ወገኖች የሽግግር ፍትህ ለማስፈን መንግስት ዝግጁ መሆኑንም አክለዋል።